በሀገራችን ኢትዮጵያ የተፈጥሮ ጋዝ መመረቱን ተከትሎ ከባባረት ተሽከርካሪዎች ማለትም በነዳጅ የሚሰሩት እንዳይገቡ ተከልክለዋል። ለመሆኑ ሲኤንጂ ምንድን ነው? የጋዙ አይነት ምን አይነት ነው? ሲሊንደሩስ ምን አይነት ነው? እንዲሁም ደግሞ ወርኪንግ ፕሪንሲፕሉ ምንድን ነው የሚለውም በዛሬው ፕሮግራማችን ያለን ቤቱን ፎሎ ማድረግ እንጀምር። ሲኤንጂ ማለት አብሪቬሽን ሲሆን ኮምፕረስድ ናቹራል ጋዝ ነው የማለት ማለት ነው። የታመቀ የተፈጥሮ ጋዝ ማለት ነው። ይሄ ጋዝ እንግዲህ በዋነኝነት ሚቴን ወይ ደግሞ በኬሚካል ሲምቦሉ ሲኤች ፎር የሚባለው ጋዝ እና ከዛም በተጨማሪ ሌሎችም ጋዞች እነ ኢቴን፣ እነ ፕሮፔን እና እነ ካርቦን ዳይኦክሳይድ አገልግሎት ላይ ይውላሉ ማለት ነው። እነዚህ በሙሉ ምንድን ናቸው? ኮምፕረስድ ናቹራል ጋዝ የምንላቸው ናቸው። እነዚህ ጋዞች ከ200 እስከ 300 ባር ወይም ደግሞ ከ2900 እስከ 4350 ፒኤስሳይ በሚደርስ ከፍተኛ ፕሬ ቻርጀር ከ3.7 ሚሜ እስከ 8.8 ሚሜ ቲክነስ ያለው ሲምለስ ሲሊንደር ውስጥ ይታመቃሉ። ሲምለስ ሲሊንደር ማለት ምን ማለት ነው? በብየዳ ያልተገናኘ ወይ ደግሞ ጆይን ያልሆነ የብረት አይነት ነው ማለት ነው። ስለዚህ እዚህ ሲሊንደር ውስጥ ከ200 እስከ 300 ባር ወይም ደግሞ ከ2900 እስከ 4350 psi ድረስ ይታመቃል ማለት ነው። ስለዚህ ሲሊንደሩ በእንደዚህ አይነት ሁኔታ ያገለግላል። ቮሉሙ እንግዲህ የተለያየ ሊሆን ይችላል፣ እንደ ተሽከርካሪያችን ሁኔታ ቮሉሙ ከፍ ሊል ይችላል፣ ዝቅ ሊል ይችላል። ነገር ግን እዚህ ሲሊንደር ውስጥ ሚቴን የሚባል የጋዝ አይነት ኮመንሊ ያገለግላል ማለት ነው። የአሰራሩን ሁኔታ እንግዲህ የነዳጅን ቦታ መተካት ነው። ቤንዝን ሊሆን ይችላል ወይ ደግሞ ናፍጣ ሊሆን ይችላል በነዛ ቦታ ላይ ይሄ ጋዝ ያገለግላል ማለት ነው። እንዴት ሆኖ ነው የሚያገለግለው? ልክ በቤንዚል ሞተር ላይ አየር ነዳጅ ወደ ሲሊንደር ውስጥ ገብቶ ታምቆ ኃይል እንደሚፈጠረው ሲኤንጂ የሚጠቀሙ ተሽከርካሪዎች ላይ ደግሞ አየርና ናቹራል ጋዙ ተቀላቅለው ወደ ሲሊንደር ውስጥ ይገቡና በካንዴላ ወይም በስፓርክ ፕለግ አማካኝነት ቅጥልጥሎሽን በመፍጠር ፍንዳታ ይፈጠራል። በዛ ፍንዳታ እንቅስቃሴ ኃይልን እናገኛለን ወይ ደግሞ ፒስተን ይንቀሳቀሳል ማለት ነው። እንደ ተሽከርካሪ አይነት ሶስት አይነት ይኖራሉ። አንደኛው ምንድነው ዴዲኬትድ ሜትድ የምንለው ነው። ይህ የተሽከርካሪ አይነት ሲኤንጂን ወይም ደግሞ ናቹራል ጋዙን በ ቤንዚን ፋንታ በመጠቀም ከአየር ጋር ይቀላቀላል። በዚህ ጊዜ ሲኤንጂ ፕላስ አየር ይሆናል ማለት ነው። ልክ የበፊት ተሽከርካሪዎች አየር ነዳጅ እንደሚቀላቀለው ማለት ነው። ይሄ ሲኤንጂ ጋዝና አየር ብቻ ወደ ሲሊንደር ውስጥ ገብቶ ታምቆ በካንዴላ በመቀጣጠል ኃይል የሚፈጠር የተሽከርካሪ አይነት ነው። ይህ ተሽከርካሪ እንግዲህ የሚጠቀመው ምን ማለት ነው? ምንም አይነት ሊኩዊድ የሆነ ነዳጅን አይጠቀምም። ወይ ቤንዚን ወይ ደግሞ ናፍታን አይጠቀምም ማለት ነው። የሚጠቀመው ምንድን ነው? ናቹራል ጋዙን ብቻ ነው። ናቹራል ጋዙ ከአየር ጋር ተቀላቅሎ ወደ ሲሊንደር ውስጥ ይገባና ፍንዳታ ይፈጠራል። በዚህ ሃይል ይፈጠራል ማለት ነው። ይሄ የመጀመሪያ አይነት ነው፣ ዴዲኬትድ ሜትድ የሚባለው ማለት ነው። ሁለተኛ ላይ ደግሞ የምናየው ቢአይ ፊውል ሜትድ የምንለው ነው። ይሄ ደግሞ ስንፈልግ ሲኤንጂ ሳንፈልግ ደግሞ ፔትሮል ወይ ደግሞ ቤንዚን እንደ ሁኔታው እየቀያየርን የምንጠቀምበት ዘዴ ነው። ይሄም የራሱ የሆነ መቀያየሪያ ያለው ሲሆን ቤንዚል ሲንፈልግ ቤንዚል ሞር ላይ አድርገን እንጠቀማለን። ጋዙ እንደው መጠቀም ብንፈልግ በጋዝ ሞር ላይ አድርገን መጠቀም እንችላለን ማለት ነው። ይሄ እንግዲህ ሲስተሙ ልክ እንደ ሃይብሪድ ተሽከርካሪዎች ነው፣ ስንፈልግ ኤሌክትሪክ ስንፈልግ ነዳጅ እንደምንጠቀመው አይነት ሲስተም ነው ማለት ነው። ስለዚህ ሁለት አማራጭ አለን። ስንፈልግ ነዳጅ እንጠቀማለን፣ ስንፈልግ ደግሞ ሲኤነጂ ጋዙን እንጠቀማለን ማለት ነው። ይሄ ሁለተኛው አይነት ነው፣ ቢአይ ፊውል ሲስተም ማለት ነው። ሶስተኛ ደግሞ ዱዋል ፊውል ሲስተም የምንለው ይኖራል። ይሄ ደግሞ የናፍጣ ነዳጅ አይነት ከሲኤነጂ ጋር በአንድነት በመጠቀም የሚሰራ የተሽከርካሪ አይነት ነው ወደ ኢንቴክ ማኒፎልድ CNG በመረጨትና አነስተኛ ናፍጣ ንዳጅ በመጠቀም ኃይል የሚፈጥር የተሽከርካሪ አይነት ነው። ይሄም ነዳጁ እንዲቆጠብ ያደርጋል ማለት ነው። ይሄም እንግዲህ ምንድነው፣ አነስተኛ የናፍጣ ንዳጅ ይጠቀማል። ከዛ በተጨማሪ ደግሞ ሲኤንጂ ጋዙን በመጠቀም የሚሰራ ነው። ይሄኛው ዱዋል ፊውል ሲስተም እንለዋለን ማለት ነው። ከዛም በተጨማሪ ሲኤንጂ ጋዝ ከሌሎች የነዳጅ አይነቶች ከፍተኛ የሆነ የኦክቴን መጠን ስላለው የመቀጣጠል አቅሙ ከፍተኛ የሆነና በካይ ጋዝ ልቀቱም እጅግ በጣም አነስተኛና ና ለአካባቢም ተመራጭ የሆነ የጋዝ አይነት ነው። እንግዲህ ሲኤንጂ የምንለው ይህንን ይመስላል ማለት ነው። ለእናንተ እስቲ ከነዚህ ከሶስቱ ማለት ከዴዲኬትድ ሞድ ከቢአይ ፊውል ሲስተም እና ከዱዋል ፊውል ሲስተም ለእናንተ የትኛው ነው ተመራጭ? ሀሳባችሁን ኮመንት ላይ ያስቀምጡ። ቤቱን ፎሎ አድርጉ። ለጓደኞቻችሁ ሼር አድርጉ። ይመቻችሁ።